አይ ማረኝ፣ ብለቀማ? እንዴ በቁም ጮታ አላቆምኩት እኔ። ጠቢያ የለውም። እንዴት ነው? አዎ ስር ስሯን እየተከተልኩኝ ዋጋዋን ነው የምሰጣት። እንዴት ነው? እንዴ ገላምጠኝ። እሺ ያውቃለሁ። ቆይ ያውቃለሁ። ችግር የለውም እዚህ ከተቀጣጠርንበት ቦታ ልንገናኛል ነበር የተነጋገርን። እንዲህ ጠብቀው የሚባል ሰው ደግሞ እንዲያው ችግር አለበት። ሩአ ምን ያስጠበቁት እያልኩ ስንት ነገር ራስን፣ ወይኔ ምን አባት ይሻለኛል? አሁን እኮ እንዲሁ በጠዋት ነው መምጣት። ሁሉ ማዳበሪያው ወረፈው እንዳያለፈን ያልፈን እጅ እጅ ነገሩት። እናንተ እንዲሁ ምን አባት ይሻለኛል?

ሄይ! ያ አንተ ምን ሆነህ ነው እስካሁን? እንዴ እንዴ ታስጠብቀኛለህ? አንተ ቅጡን ይዘህን የተስነረፍ ቆይ፣ ሁለት ጊዜ ነው ሳምቢያለሁ። ተፋቴ ነበር ሁለት ጊዜ። ደህና ነኝ ዳምጤ እንት

ምን ይላታሉ? ዳምጤ ነዘረኝ፣ ነዘረኝ ልቤ ጥላይ ልትወጣ ሆነ። ነዘረኝ፣ እንዲህ ደሰስ ደሰስ እያረኩኝ እዚህ ቀየነሽ ወይ ምናምን ብያዋራት አዋለች ብራ

ያልሆነ እንግዲህ ማዳበሪያ የሚሰጠውን ግብርናውንም አግባብቶ እንዲሰጠን ማድረግ ነው። ታም ታምሜ ነው ትላለህ። አይናችንም በጭው ቀብተን ነው ምንም ስላለው ነው ምንም አሙኝ አጅም እያልኩ ስላለው በቃ መዳን ነው የውሸት መዳን። ትንሽ እናረግለታለን እናወጣዋለን። እንግዲህ ዛሬ ረፍዷል። እሺ

ጉብል ቤት የሚጠብቅ ማነት የለም። በእሱ ዘር ወጣ ማ የሚያንከራትትህ የሚያርግህ እና አይደለም። ታዲያ እንዴት ነው እንዴት ነው? እንደው ውሃ እንኳ እንደው ውሃ እንኳ አትቀዳም ወይ ዛሬ አረባ የአረባ ውሃ እንኳ አትቀዳም ወይ ትናንትና እንደገና በሐሙስ ውሃ መቅዳት ብላ በጠዋት ቁልቁል ስትወርድ አገኘኋት ነው ደግሞ ያ ቦጨጭላ

ተዚያ በኋላ እኔ ቤት ተፈጥማለሁ እሙት። እሙት አሁን አንተ እንግዲህ እሙት እኔ እንዳታሰድበኝ፣ እሙት ወንድነትህን ዋ

ቀናየውምን ላድርግ ብለሽ ነው እንግዲህ ከውቶችን የምኖችን እያሰማራው እኮ እነሱን አንድ ላድርግ ብዬ ዘገየሁብሽ። ይቅር እና እንዴት ነው አሁን እንዲህ ሰውም ሳይመጣ በሩን ልዝጋውና እ ማንም ብዬ መጣው፣ ማንም ብዬ መጣው። ይልሽ ሰውነት የሁላ እንዳል ሞቀ፣ ሞቀ ጆሮ የሁላ ሞቀ እኮ። እንጀምርማ፣ እንዳው ሰውም ሳይመጣ ሰውም ሳይመጣ ብንጀምር